እና ኪራ ስለ ህይወታቸው እያወሩ ነው። ጽናት ምን አለችው? እናቴ እኛ ሁል ጊዜ እንደዚህ ሆኖ ነው የምንቀጥለው ማለት ነው ይላታል። ኪራ እጣ ፈንታችን ነው ምንም ማድረግ አንችልም ትለዋለች። ሁላችሁም እጣ ፈንታችን እየተጻፈልን ነው የምንኖረው ነውራ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድ ተመልካቾች ሊና ዚጋ እያለቀሰች ነው። የኔ ህይወት እንደዚህ ሆኖ እስከ መቼ ነው የሚቀጥለው እያለች ታለቅሳለች። ከዛ እንደምታለቅስ ብድግትልና ቤታ ምን ሆነሽ ነው ምናምን ትላታለች። አይ እኔ ምንም አልሆንኩም ትላለች። ከዛም ጨበሬዋ ምን ሆነሽ ነው የምታለቅሽው ትላታለች። ዝም ብለሽ ተኛ፣ አንቺ ደግሞ ከጭንቀቴ ላይ እና ከድብርቴ ላይ ድብርት እንዳትሆንብኝ ትላታለች። አይ እኔ እኮ ሳለቅስ እናቴ ቅፍት አድርገኛለች። እና ታዲያ አንቺን ምን ይልቃፊ? ስትላት ወይኔ ጨለሌዋ አንቺ የተሻለሽ ትላታለች። ተመልክታችሁ። እዚ ጋር ደግሞ ቁጭ ብላ ያለ ቤታ መሮ ትመጣለች። ምን ሆነሽ ነው ቤታ ደናነች? ትላታለች። አዎ ደናነኝ፣ አንቺ ደናንሽ? ትላታለች። እዚህ ጋር ቤታ ብቻዋን ቁጭ ብላ ስልካቸውን ይስጡኝ፣ ጌም የምጫወትበት ትላለች። ወይ ዴታይ በሌላ ቦታ ጥሩ ሰው ትሰራለች ተሰራለች። እዚ ጋር መሩ ፊቷን ከስከስ አድርጋ ልክ እንደ ታመመ ሰው ታማሚ መስላ ጽናትን ታጥናናት አለች። እዚ ጋ ጸይ ደግሞ ዛሬ አረ የሌለ ነው። ጽናት በጣም አምሮባታል። የምር ነው እምላችሁ። ወይኒ ጽናት መሻአላ አምሮባታል። እዚ ጋ አይ አንቺ ምን ሆና ነው ትናንትና ላይ የታመመችው? እንደዛ አባክሽ መድኃኒቷ ትንሽ ይጣፈጣል መሰለኝ እንዳለ ሁሉንም ቅመው ልታይ ልትይር ነበረ ትላታለች። እዚህ ጋር ደግሞ ሌና ውጭ ወጥታ ከቅዱስ ጋር ተገናኝታ ቅዱስ ቤት አግኝችልሻለሁ ብሏት ኪራ እዚህ ጋር እንዳገኛት ጠርቷት በቃ ሌና ለተናገርኩሽ ነገር ይቅርታ አድርግልኝ ይላታል። አይ የልብህን ተናግረህ ይቅርታ መጠይቀኝ እኔ ልለቅልህ ነው፣ እንዳፈራ ትንሽ ነው ይቀረኝ ትለዋለች። አይ መሄድሽን አልከለክልሽም ነገር ግን ይቅርታ እንድታደርግልኝ ጠይቄሻለሁ ይላታል። እዚህ ጋ ያለፈውን ህይወቷን እያስተነተነች በጣም ደስተኛ ናት ሊና ሰሊና በጣም ደስ ብሏታን ሰኒ ኪምሮኒን ካገኘ በጣም ደስተኛ ሁን

እዚጋ መጣች እና መሩን ስልክሽን ስጭኝ ጌም ልጫወትበት ትላታለች። የኔ ስልክ እኮ ጌም የለውም ትላታለች መሩ። ከዛ በቃ ጽናት ስመጣ ትሰጠኛለይ ትላታለች። ወታ ወእታ የቤታ ና ትደውልባታለች። ከዛ የምትለው ሁሉ ይጠፋባት ና ትንቀጠቀጣለች። እዚ ጋ ተመልከቻቸው። ተመልክተልኝ ተመልከች፣ ኪራና ናሆሜ እየወሩ ነው። እንዲሁ እንዴት እዲያ ገባን እኮ ሁሉ ነገር እኮ ተብዛዛብን ይባባላል። ተመልከታቸው ፈገግ ይላል ኪራ። አይ ኪራ፣ እኔ አሁን የምራ አብሮ አደግ ጓደኛሞች ነው የሚመስሉት እነሱ ግን ሀገራቸው እንኳን አንድ ሀገር አይደለም። ግን አብሮ አደግ ጓደኛሞች ነው የሚመስሉት። እዚህ ጋር ሁላቸውም ቤታም ሆነው ተሰባስበው እያወሩ ነው። አይ ህይወት እንዲህ ነው የሚቀጥለው፣ ማለትም ትላለች ኪራ። ደግሞ እዚህ ጋ ቁጭ ብሎ አይ ሴቶች እያለ ነው እና ሆሜም እየቀለደ ነው እየሳቀ እየቀለደ ይገኛል። ሁላችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋል። ከዛ ያላንቺን ህይወት ባዶ ናት ይላታል። እኔ አንቺ ከሌለሽ ደግሞ አልኖርም ይላል። ይሄ ጎበስ ሚስቶቻቸውን ፍቅራቸውን እየገለጹ ይሳሳቃል። እጽ እዚጋ በጣም አምሮባታል። የራስ በሆነ ነገር መተማመን ጥሩ ነው። በጣም አምሮባታል። ተመልከቷቸው እዚጋ ሁላችሁም ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትከላከሉ በትህትና ጠይቃችኋለሁ። እየተከበራችሁ የተወደዳችሁ ተመልካቾች ሮዝ ዝሊ ቪዲዮ ከምንሰራበት እየመጡ በጣም ይዛ አድርጎናል።

ባየው ምን ጥሩ ነው። ቪዲዮን ዘግቻለሁ። ጫጫታ ሲበዛና ዘህና ሲበዛ ቪዲዮን ዘግቻለሁ። የሚገርማችሁ ነገር ማለት ነው። እና አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያርግልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁን ያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ውድ የዩቲዩብ ቻናል ቤተሰቦች አላህ ይጠብቃችሁ። ቻናሌንም ሰብስክራይብ፣ ላይክ፣ ሼር ያረጋችሁ እንድታደርጋችሁ በትህትና ጠይቃችኋለሁ። እስከዛሬ ድረስ ከጎን ይሁናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ለምታደሱ ለምታበራችሁ ውድ ቤተሰቦች ውድ ሀገሬ ልጆች አላህ ይጠብቃችሁ። ከልብ ነው የማመሰግነው። አሁንም ጥሩ ነገርን ሁሉ ያድላችሁ ነው የምለው። እወዳችኋለሁ፣ አከብራችኋለሁ። ሰላምና ፍቅርን አንድነትን ይመልስልን። ውድ ቤተሰቦችን ሁላችሁም ሰብስክራይብ አድርጎ እንግዲህ ቪዲዮ ለመስራት አልተመቸኝም። በጣም ጫጫተና ዛህማ ወይም ደግሞ በጣም ብዙ ሰዎች ስላሉ እኔ ወይ

እና ተሸራርጎ ስ ተወታችኋለሁ የኔ ውድ ተመልካቶች ደቂቃ እንድረዝምል ዬ የሰዎቹም ጫጫታ ምናምን እየገባ ነው።